ከቀድሞ የሮሃ ባንድ አባላት መካከል ተጠቃሹ ሳክስፎኒስት የሆነው አርቲስት ስምኦን ሊባኖስ ስርዓተ ቀብሩ ዛሬ ማክሰኞ ሚያዝያ 7 ቀን 2017 ዓ.ም ተፈጽሟል። ናሆም ሪከርድስ በአርቲስት ሞቱ የተሰማውን ሀዘን እየገለጸ ለቤተሰቦቹና ለወዳጅ ዘመዶቹ መጽናናቱን ይመኛል። የሚያሳዩት መረጃዎችን በማስመልከትም በመግለጫ ያሰፈረውን በማስመልከትም ነው። እጅግ አሳዛኝ ይህ አርቲስት ሕልፈቱ ቤት ውስጥ ብቻውን ማለፉን ባለፈው ለእናንተ ይዘንላችሁ መምጣታችን የምታወስ ነው። ቤተሰቦቹንም በማፈላለግ ዙሪያ ባለፈው እንድትተባበሩን በተቻላችሁ መጠን ብለንም በዚሁ ሚዲያ ማስተላለፋችን የምታወስ ነው። ቤተሰቦቹም አለን ማለታቸውም የወጡት መረጃዎችም ያሳያሉ። በስርዓተ ቀብሩ ላይ መገኘታቸውም የወጡት መረጃዎች ያሳያሉ። አጠቃላይ ይህ ታላቅ ሰው ባለውለታ፣ በተለይ በሙዚቃው ኢንዱስትሪ ውስጥ ውለታ የዋለ እንደሆነ ጭምርም ነው የወጡት መረጃዎች የሚያሳዩት። እጅግ አሳዛኝ ነው። አሟሟቱን በማስመልከትም አጠቃላይ ዛሬ አስክሬኑ በክብር እንዳረፈ ጭምርም ነው የወጡት መረጃዎችን በማስመልከት ለመመልከት ለእናንተ ይዘንላችሁ መጣ ነው። ሚኪ ነኝ ከሚኪታብር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያግኙ። ሰላም ቆዩልኝ።